በአሁኑ ሰዓትም ሰበር ዜና ሰምቷል። ከኋላ የምትመለከቱት ባሮክ እንግዲህ በዛሬው ዕለት ማለትም መስከረም ሀያ አንድ ቀን ከእስር ቤት ተፈቷል ተለቋል ማለት ነው። የዋስ መብቱ ተጠብቆ እንግዲህ ከእስር ቤት ተለቋል ማለት ነው። ካሁን በኋላ ክሱን እንግዲህ ከውጭ ሆኖ የሚከታተል ይሆናል። መልካም ቀን ይሁንላችሁ። አዲስ ነገር ካለ መልሳለሁ። እናቴ ስምሽን ስጠራ አልፍ ያ ሁሉ መከራ የመክራ ዘመን አለፈ እንደዋዛ አንቺን ተጠግቼ የዓለም አቤዛ የልጅሽ ቸርነት ያንቺን ደግነት ባሪያሽን ሰውረኝ ካስጨናቂው ሞት። እናቴ ስምሽን ስጠራ አለፍ ያሁሉ ምከራ እንባዬ በፊትሽ ፍስስ እምዬ ባንቺ የታበሰ ሰላም ልኪ ደጅ ቀናው ቆይቼ ኪዳን ምረትን ተጽናናዊ ርሳዋ ዘኒ

ወደ ዱንያ ብቅ ብትል ኑሮ በዱንያ ላይ ያለውን በሙሉ ታበራ ነበር። ዱንያ በጨለማ ዓለም በጨለማ ቢዋጥ አንድ ሴት የጀነት ሴት ብቅ ብትል ዱንያን በሙሉ ታበራው ነበር። የኔና ያንተ የጨለማ ቤት ምገባ ያው ጨለማ ነው፣ ሚቀየር ነገር የለም። አገር የሚያቁድላ ሴት፣ ሰው የሚጋደልላ ሴት ለዝሙት የምንሯሯጥላት ሴት ጨለማ ቤት ብገባ ቤቱን ማብራት አትችልም። ያችን የጀነት ሴት ግን ዓለም በጨለማ ተውጦ ብቅ ብትን እጢላዕ የምባለው ነገር ከአንድ በኩል ይገኛል። አይኗ ሊሆን ይችላል፣ ፊቷ ሊሆን ይችላል፣ ጸጉሯ ሊሆን ይችላል፣ እጇ ሊሆን ይችላል፣ እግሯ ሊሆን ይችላል፣ አንድ ሰውነቷ ሊሆን ይችላል። ወደ ዱንያ ብቅ ብትል

አፕራይትን መጀመሪያ ፍጥረት ዝም ብሎ እንዲያወራ ቀጅለት ከዛ ከምንድን ነው የፈጠርነው፣ አለ ከምንድን ነው የፈጠረው? ከስፐርም ነው የፈጠርኩት አለ። ምን ይላል እናቱ? ከስፐርም ነው የፈጠርኩት ይላል። ተመልከች

አንቢያለ የመጀመሪያ ፍጥረትን እንደጀምርን እንመልሰዋለን አለ። የመጀመሪያው ፍጥረት ተጀምሯል። በምንድን ነው የተጀመረው? እናየዋለን፣ ያብራራለን አለ። ከዛ መፈጸሙም በእኛ ላይ የሆነ ቀጠሮ ነን፣ ቀጠርን እኛ የቀጠርነውን ሰሪዎች ነን አለ። ስለዚህ ምንድን ነው የተቀጠረው በምንድን ነው የተፈጠረው የሚለውን ደግሞ ብአባ ያብራራል

አይሁንም ወደ ማርኬት በዚህ ነው እንትን ያለው እኮ ፕረስ አድርገው ጎግል ትራንስሌሽን አድርገው እሱ ራሱ ይሄንን መቼ እዛ ላይ ጨረሰና ነው ጆኒ። እዚህ መቀየሩ አለመቀየሩ ሳይሆን እዛ ላይ እኮ አልጨረሰም ገና። የቁርአን ባለቤት እኔ ስለሆንኩኝ የመጀመሪያውን ፍጥረት እንደጀመርን አለ። በምንድን ነው የጀመርነው አለ፣ በወንድ ዘር የወንድ ዘር ምንድን ነው ስፐርም ይኸው እራሱም ስፐርም ብሎ ያስቀምጣልአውራ ያልኩት ወይስፐርም ይላል ከምንድነው አለ ሩ ስፐርም አለይ ለጨርሷ እንደጀመርን እንደግመዋለን አለ በምንድን ነው የምትቀሰቀሽው ከዛ በኋላ ከአፈር እንቀሰቀሳለን ከዛ እነዚህ ሰዎች ሙስሊሞች ከእንትን ላይ ድጋሚ የቅያማ ቀን የሚቀሰቀሱት ምንድን ነው ይሆን ያርሉ የሚያብራራውት በምንድን ነው የሚቀሰቀሱት? ለምን ይሰጣለህ? በስፐርም ነው የሚቀሰቀሱት። እያ ነበር እኮ ነው ረህመት አሁን እሱ እያብራራ ነው እኮ ሙስሊሞች ይረበሻሉ። አይዟቹ፣ አይዟቹ፣ አይዟቹ። ይሄን ሺ የመጀመሪያው ፍጥረት በምንድን ነው የጀመርነው? አለ በወንድ ዘር ነው የጀመርነው። ከዛስ በኋላ ከአፈር የምንቀሰቀሰው ቀሰቀሰው በርሱ ነው፣ በዚሁ መንገድ ነው የምንቀሰቀሰው። ስፐርሙን ያዘንባል አላህ ካርሽ ላይ ስፐርሙ ነው ያዘንባል፣ የሚል ማስረጃ አምጣ፣ ያዘንባል የሚል አሳይሻለሁ። በደንብ አድርጊ አሳይሻለሁ። ቁርጡ ቤን ካፍንቺ አሳይሻለሁ። ችግር የለውም። እሺ፣ ይሄው ከዛስ በኋላ ከአፈር እንቀሰቅሳለን። በእኛ ላይ ተጻፈ ቃል ነው ይህ። በእኛ ላይ ነው እኛ እንሰራዋለን። ከሞቱም በኋላ ያው እናደርጋቸዋለን ብሎ ሙፈሲርሽ አባስ አስቀምጦልሻል። እሺ፣ ቴንክ ዩ። ስለዚህ አላህ ስፐርሙ እንደሚያዘረከርክ አሳይቻለሁ ለምን እንደሚያዘረከርክ ደግሞ